ስንፍናችሁን ለአንዴ እና ለመጨረሻ ጊዜ ማስወገድ ከፈለጋችሁ የሚወስድባችሁ ጊዜ ከአምስት ደቂቃ ያልበለጠ ነው። አንድ ቀን ጠዋት ተነስታችሁ ዛሬ እንሰራለሁ፣ ዛሬ ደግሞ አጠናለሁ፣ ያንን ጨርሳለሁ ብላችሁ ቀናችሁን ትጀምራላችሁ። ነገር ግን ማታ ላይ አደርገዋለሁ ያላችሁትን ነገር እንዳለ ታገኙታላችሁ፣ ወይ ደግሞ አደርገዋለሁ ያላችሁትን ነገር በሚያስገርም ሁኔታ አድርጋችሁት፣ በነጋታው ግን መድገም ሊያቀታችሁ ይችላል። እናም ዛሬ የምነግራችሁ ሜትድ ይህን አይነቱን ስንፍና ለአንዴና ለመጨረሻ ጊዜ እንድታስወግዱት የሚያደርጋችሁ ነው። ይህን ሜትድ በቀላሉ ለመረዳት እንዲመቸን በምሳሌ እንየው። አሁን ለምሳሌ ብዙ ሰው ጅም መጀመር ይፈልጋል። ከዛ ጅም ይሄዳል፣ ካልሆነ ደግሞ ቤት ውስጥ መስራት ይጀምራል። ነገር ግን ጥናቶች እንደሚያመለክቱት ከሆነ ስፖርት መስራት ከሚጀምሩት መቶ ሰዎች መካከል ቢያንስ 50 ፐርሰንቱ የሚሆኑት ከስድስት ወር ባነሰ ጊዜ ውስጥ አቋርጠው ይወጣሉ። እዚህ ጋር ከስድስት ወር ያነሰ ጊዜ ነው ያልኩት፣ በአንድ ሳምንት፣ በአንድ ወር ወይም ደግሞ በአራት ወር ሊሆን ይችላል። ታዲያ የአብዛኛው ሰው የሚያቋርጡበት ምክንያት አንድ ነው። እሱም በአጭሩ ስንፍና ነው። ታዲያ አብዛኛው ሰው ስፖርት ያቋርጣል፣ ማጥናት አይፈልግም፣ ስራ መስራት አይወድም። ግን አሁን እንዴት ነው እኚህን ነገሮች ልምድ ማድረግ የምንችለው? ምንድን ነው ሚስጥሩ ካላችሁኝ፣ ወይል ሚስጥሩ በአጭር አማርኛ ለአንድ ስራ ሶስት አይነት ስኬጁል ማዘጋጀት ነው የምትሰሩት ነገር ስፖርት ሊሆን ይችላል፣ ወይም የጥናት ስኬጁል ወይ የስራም ሊሆን ይችላል። በማንኛውም ነገር ፕሮግራም ስታወጡ ሶስት አይነት ማድረግ ይኖርባቸዋል። ለምሳሌ ቅድም ያየናቸው ጅም ጀምረው በስድስት ወር ባነሰ ጊዜ ውስጥ የሚያቋርጡ ሰዎች አብዛኞቹ ከባድ የሚባሉ ወርክ አውት ፕሮግራም ነው ያላቸው። ለምሳሌ በአንድ ቀን ለሁለት ወይም ለሶስት ሰዓት የምስራት እቅድ ያወጣሉ። ከዛ ለአንድ ወይም ለሁለት ቀን ይሰሩታል ነገር ግን ሳምንት ሳይሞላቸው ከአቅማቸው በላይ የሆኑና ያቋርጡታል። አሁን የምላችሁ ነገር ትንሽም ቢሆን ሴንስ እየሰጣችሁ የመጣ ይመስለኛል። ስለዚህ እስኬጁል ስናወጣ ማድረግ ያለብን አንደኛ፣ በሙሉ አቅማችን እንዳለን አድርገን ራሳችንን በመሳል ለዛ ሰው እቅድ ማውጣት ነው። ስለዚህ እኔ በሙሉ አቅሜ በቀን ለሶስት ሰዓት አጠናለሁ ብለት ልናቅድ እንችላለን። ሁለተኛው ደግሞ ራሳችንን መካከል ላይ እንዳለን አድርገን እንስላለን። በጣም አልደከምንም፣ በጣም ደግሞ ኃይል የለንም። በዚህ ቀን ለአንድ ሰዓት ልናጠና እንችላለን ማለት ነው። ሦስተኛውና እና ዋነኛው ደግሞ ራሳችንን እንደ ደከምን አድርገን በመሳል እቅድ ማውጣት ነው። እዚህ ጋር ቅድም ያልኳችሁ አምስት ደቂቃ ትመጣለች። እንደነዚህ አይነት ቀን የምንከተለው እቅድ ለአምስት ደቂቃ ብቻ ማጥናት ይሆናል ማለት ነው። እዚህ ጋር ግን አይምሯችሁ ላይ ለአምስት ደቂቃ ብቻ መጥናት ምን ይጠቅማል ባይጠና አይሻልም የሚል ጥያቄ ሊፈጠርባችሁ ይችላል። ነገር ግን እናንተ እንደምታስቡት አይደለም። እኛ ዓላማችን ስንፍና ማስወገድ ነው። ስንፍና ደግሞ ልማድ እስከሆነ ድረስ በሌላ ልማድ ይተካል ማለት ነው። እዚህ ጋር እያደረግን ያለነው ይህንኑ ነው። የስንፍናን ልማድ በሌላ እየተካል ነው። በተጨማሪ ከዚህ በፊት በተደረገ ጥናት ለአምስት ደቂቃ ብቻ እንሰራለን ብለው የሚነሱ ሰዎች ከመቶ ሰማንያ ጊዜ በላይ እቅዳቸውን አሳክተዋል። ሙሉ አቅማቸውን ኑሯቸው እያለ እንደሚሰሩት ያለ ሥራ ሰርተው እንደሚጨርሱ አረጋግጧል። ስለዚህ እናንተም ለአምስት ደቂቃ ብቻ ልስራ ብላችሁ ራሳችሁን ብታሳምኑት በዛው የመቀጠል እድላችሁ ሰፊ ነው። ባቀጥሉም ግን ስቲል ተጠቃሚ ናችሁ፣ ምክንያቱም ልምድን እየገነባችሁ ነውና። እርግጠኛ ነኝ ይህም ሜትር ብትጠቀሙ ቀስ በቀስ ስንፍናችሁን ማስወገድ ትችላላችሁ። ይህ ቪዲዮ ከጠቀማችሁ ላይክና ሼር ማድረግ አትደርሱ።